ስጡት አናት ዘምድርለን አህሙና ፈኪ ደግሞ ዛሬ ቁጭ ብለው የሆደ ወዳቸውን ሲያወሩ ሲጨዋወቱ፣ ግን እኮ ፈኪ ማለት ነው ወደዛ ወደዚህ ታያለች እንጂ የምር ከምር ማለት ነው። አህሙን ተወጇዋለሽ፣ ያስታውቅብሻል እኮ አንቺ አይታየሽም እንጂ እኛ እያየን ነው። እኛ እያየን ነው፣ ተወጇዋለሽ። አህሙ ደግሞ ተረዳት እንዴ። ምን ነው ምን ነው ከሰሞኑ ትዳር ትዳር ትዳራልክ አልክ። ምን ነው ቶሎ ካላገባሁ አልክ። ቀስ በል እንጂ ሴት ልጅ ያለ ነው። ትቅደረደራለች፣ ብትወድም ትቅደረደራለች። የሚለማመጣት ወንድ ትፈልጋለች። ወንድም ልጅ ደግሞ መለማመጥ አለበት እንዴ። እግሯ ስር መውደቅ አለበት መጠበቅ አለበት ጠብቃት። አሰላሙአሌይኩም ወረህምቱላህ ባረካቱ። ሰላም ወደ ቤተሰቦቼ እንዴት ናቸሁ? ዳና ናቸው። እንግዲህ ዛሬ ደግሞ ፈኪና አህሙ በጣም አስገርበኛለሆነት ለመናገር መቃ ጭውውታቸው ወራቸው ምናምን ጀስ አንድ ኖርማል ጓደኛ የሚያወራው ጭውውት አይነት ነገር ነበረ። ጥሩ ምክክር አይነት ነገር ነበረ። በጣም ደስ የሚል ቆይታ ነበረ እና ብዙ ቁም ነገሮችን እንደ ቀልድም ቢሆን እያዋዙ ትልቅ የሆነ ቁም ነገር ነበረ ሲናገሩ የነበረው። እንግዲህ አህሙ ታውቃላችሁ፣ ከሰሞኑ ምን ነክቶት እንደው አላውቅም። ካላገባሁ እያለ ነው፣ ካላገባሁ ማግባት እፈልጋለሁ እያለ ዛሬ ራሱ ቲክታክም ማለት ነው ጭንቅንቅ አድርጎት ነው ያመሸው። በቃ ሚስት ፍለጋ እና ውዶች፣ ይሄ እኛ ደግሞ ከፈኪ ውጭ ወደ ውጭ ብለን ስንከላከል ስንከራከር አመሸን ማለት ነው። ተረጋጋ፣ ምንድነው የሚያስቸኩልህ? ቀስ በል። ፈኪ ትወድሃለች ግን ስለምትቅደረደር ነው። ጎጃም እና ጎንደር ደግሞ በመቅደርደር አይታመም፣ በጣም ይቅደረደራሉ። እና ለዛ ነው ፈኪን። ስለዚህ ጠብቃት እንግዲህ ሰባት አመት ጠብቀኝ ብላለች ሷ። በሀያ ሰባት አመቴ ነው ማገባው እስከዛ ድረስ ጠብቀኝ ወይንም ደግሞ ሁለተኛ ሚስት ታደርገኛለን ብለው ነበረ። ግን ደግሞ እንደዛ ላይሆን ይችላል፣ ሀሳቧን ልቀየር ትችላለች። እኛም ተጨምረን አሳምነን አግባብተን እናጋባቸዋለን። የምን ወደ ሌላ ወደ ሌላ ነው አህሙ ተው እንጂ እንዴ! እንዳለ ኮሜንቱ ሁሉ እኮ ሲጀመር ፈኪና አህሙ ከፈኪ ውጭ ወደ ውጭ እንደዛ ሊሆን አይችልም እያሉ ነበረው ማለት ነው። ስለዚህ አህሙ ማለት ነው። ያው በነገራችን ላይ ጭውታቸው ወሪያቸው ምናምን ደስ የሚል ነበር። እንደነገርኳቸው ለዛ ያለው ቁም ነገር ያለው ነው። እና እንግዲህ አህሙ ልክ ነው፣ በነገራችን ላይ ያመጣው ሀሳብ፣ አሁን አንድ ሰው ነጻ ሆኖ የሚኖረውና ልጅ ሲኖረው ወይንም ደግሞ ትዳር ሲኖረው የሚኖረው ኑሮ አንድ አይነት አይደለም። ትዳር ሲኖራችሁ ልጅ ሲኖራችሁ በምንም ነገር ላይ ቀጥ ትላላችሁ፣ ገባችሁ? እና ብትደክምም ደግሞ ለልጄ ነው ብላችሁ ራሳችሁን እንትን ትላላችሁ፣ ታሳርፋላችሁ። ያን ያክል የሚቆጫችሁ ነገር የለም። ግን በባዶ ምትለፉ ከሆነ ምትደክሙ ከሆነ ጊዜ የሚሄዳል፣ ጉልበትን መልቀል ምንም ምንም ያሆኑ፣ ግን ልጅ ከሌለ ይቆጫችኋል። ለራሱ ብትሰሩ እንኳ ለራሱ ማለት ነው። ተግባባና፣ እውነቱን ነው በነገራችን ላይ ትልቅ የሆነ ትምህርት ያለው እዛ ጋር ፈኪ ለራሱ የሰጠችው መስኝ። አሁን አንቺ በአንቺ ቦታ ምናምን ሆነች ስ እንደዚህ ምናምን አውሬበት ብሏት ነበር እና እውነት ነው ልጅ ሲኖር እና ነፃ ስትሆን አንድ አይደለም ልጆች ሲኖሩ አንደኛ የፈጣሪ ስጦታ ናቸው ሁለተኛ ደግሞ ለነሱ ብለህ ትኖራለህ እና ያ ትልቅ ነገር ነው ምናምን እያለች የነገረችው ነበረ እንግዲህ ፈኪ ማለት ነው እኔ በነገረችን ላይ ፈኪ አ ምንድነው አቸጉል ቀስ በል ትለዋለች ብዬ ነበረ ግን እንደዛ አላለች ያ እንግዲህ አግባ ያለችው ማለት ነው እንግዲህ። እኛ ደግሞ አያገባም አያገባም፣ ከአንቺ ውጭ እንዲያገባ አንፈቅድለትም። ሆ ተይ እንጂ ፈኪ እ ደግሞ ተወጇለሽ እኮ ከልብሽ ኳን ልም እንደዛ ያልሽው ሲጀመር የምር ሀቂቃ ማለት ነው። እኔ ፈኪ አህሙን የምትወደው ነው የሚመስለኝ አሁን አሁን ላይ ማለት ነው። እና ትወጇለሽ ያው እየተደረደርሽ ነው እንደምትወጁ ላለመናገር ነው። እና ደግሞ አህሙን መረዳት አለብሽ ሴት ልጅ ምቅደረደር ዋና መቅደርደር ትወዳለች የሚል ለማመጣት ወንድ ትፈልጋለች። ደጅ እያስጠናች እንጂ ሳትወደህ ቀርታ አንተን ላለማግባት ፈልግ አይደለም። እንደገና ደግሞ ሲቀጥል እስኪ የፍቅር ጥያቄ ማለቴ የፍቅር ጥያቄ ሳይሆን የትዳር ያው ነው፣ ግን የፍቅርም የትዳርም ያው ነው። የትዳር ጥያቄ አቅርበላትና እምቢ ካለች ሌላ እንፈልጋለን። አዎ እምቢ ካለች ሌላ እንፈልጋለን። ግን ሳታቀርብላት እንደ ኢሳምና እንደ ኤክራም እንዳትሆኑ በኋላ። አሁን ኢሳምና ኢክራም ባለመነጋገራቸው እሷም የሌላ እሱም የሌላ ሊሆን ነበር። ስለዚህ ያ ነገር እናንተ ታሪክ ላይ እንዳይፈጠር ያለህን ስሜት ለእሷ እወድሻለው፣ አፈቅርሻለው፣ ልታገቢ ፈቃደኛ ነሽ ወይ፣ አንቺን ማግባት እፈልጋለሁ ብለህ የትዳር ጥያቄ አቅርብላት። እምቢ ካለች ችግር የለውም። እምቤ ካለች አሁን እንግዲህ ሌላ ብትፈልግም አንፈርድብም አሁን ግን እሳ አንድ ጊዜ ዱባይ ትገባለህ አንድ ጊዜ ፈረንስ ትገባለህ እዛ ሴቶቹ ጋር አንድ ጊዜ ሀበሻ ጋር ትዳር ፈልጋለሁ እያልክ ማለት ነው ምን አደከመህ ምን ፈንድሻን የመሰለች ልእልት የመሰለች ከስሪ ቁጭ ብላ ፈኪነት ማለት ነው ፈኪ እያለች ስለዚህ ለእሷ ጥያቄ አቅርብላት

ዋው እኮ ነን። ወላሂ እኮ ከአለም ህዝቦች እኮ ምርጥ እናቶች፣ ምርጥ እህቶች፣ ምርጥ ሚስቶች ነን እኮ እኛ ሀብሾች እ አህ ማያ አይደለ፣ ባንድ ጊዜ ጭንቅላት እናያለች እንዴ። ለሰራተኛ ነው ለባልነት የምትፈልገው? ይቺ ደሞ አላበዛቸውም እንዴ? እኔ ተኛለው፣ ልጅ ይዛለሁ፣ ልጅ አጠባለሁኝ፣ አንተ ምግብ ትሰራለህ፣ ምንድነው ጽዳት ታጽዳለህ፣ አለች ማለት ነው። አይ እኔ ምንድነው እኔ እኔ ልጅ አጠባለሁ ብሏት እርፍ አለ። ጭራሽ የሆነ ፓርት ላይ ማለት ነው አላመጣሁትም እንጂ እዚህ እኔ ልጅ አጠባለሁ ወይ ደግሞ ሰራተኛ ይዛለሁ ሰራተኛም አልፈልግም አለች። ሰራተኛውም አልፈልግም በቃ አንተ ታጸዳለህ፣ ምንድነው ምግብ ትሰራለህ። ስለዚህ እኔ ያው ልጅ ወልጄ መያዝ ብቻ ነው አለች። ጎሽ እንደዚህ ናቸው፣ አየህ እንደዚህ ናቸው። ይህ መላጣ ልጅ አላላት የብር እንዴት እንዳሳቀኝና በጣም የሚያዝናና ቪዲዮ ነበር። በነገራችን ላይ በጣም ብዙ አለው ከዚች ከልጅ ጋር ማለት ነው። የዱባይ ቀበጥ ናት፣ በነገራችን ላይ የዱባይ ሴት ናት። ዱባይ ደግሞ የተለያየ ዓለም ይኖራል። ያው አላቅም እንግዲህ የዱባይ ዋና ዋና ትሁን አትሁን አላቅም፣ ግን ያው ባንድራ አለው እዚህ ጋር ክፍያው ላይ እና እንደዛ መስላኝ ነው። ዞሮ እንዳጠቀ ላይ እንግዲህ ያው አረብ እስከ መጀናጀን ደርሷል ልጃችን አረብ እስከ መጀናጀን፣ ነጮችን እስከ መጀናጀን ደርሷል። ጉድ ፈላ። አንዷን ደግሞ እንደዚህ ሲጀነጅናት እድሜ ሰላሳ ና ናይ ውጪ ናይ ውጪ ብሎ አስወጣት። እንደ ምን ችግር አለው? ዋናው ፍቅር ነው ዋናው መዋደድ ነው። እና አህሙ ማለት ነው እንግዲህ አየዋ አደለም የሀበሻ ሴት ስትሆን ግን ማለት ነው ምን ታደርጋለች መሰለ ገንዘቦች አጠይቅ? ለሜካ ባትል ለጫማትል ለልብሳትል አንተ ፈቃደኛ ሆነ አዝነህላት አስበህላት እስካልሰጣ ድረስ በእርግጥ አንተን በእርግጥ ያን አስፈላጊ ከሆነ ግዴታ ልገዛላት ግድ ነው። ግን ማን እንደ ሀበሻ ሴት ሁነቴ እንደምላቸው የሀበሻ ሴት አንድ ወንድ ባሏ አዝኖላት አስቦላት እስከ ሰጣ ድረስ ዝም ብላ ነው የምትኖረው። በነገራችን ላይ የሀበሻ ሴት በተለይ ወደ ክፍለ ሀገር ገጠራማ አካባቢ የሚኖሩ እናቶች እንደዛ ናቸው። በእርግጥ ያንን ህይወት እነሱ ፈልገውት ሳይሆን የሚኖሩት ያው የኑሮ ሁኔታ አስገድዷቸው ነው እንጂ ማንኛውም ሰው የተሻለ ህይወት ይፈልጋል። የተሻለ መብላት ይፈልጋል። የተሻለ መልበስ ይፈልጋል። የተሻለ ኑሮ ይፈልጋል። እና ያው ግን ሰዎችን ይረዳሉ። ገባ? አያጨናንቁም። እንዴ ማን እንደ ሀበሻ ሴት! አባቴ የምሬን ነው የምላቸው። የአረብ ሴት ማለት ነው። ኖራትም አልኖራትም ዋናው ራሷ ነው የምታስበው። አብዛኞቹ ራሳቸውን ያስባሉ። በቃ መድከም የሚባል ነገር በተለይ ስራ ማገዝ የሚባል ነገር ማለት አብዛኞቹ አይፈልጉም። ገባ በተለይ ስራ ካለ አንተ ገቢ ካለ ዞር ብለው አያዩህም። የሚፈልጉትን ነገር የግድታ ሟላላቸዋለህ ይኖራሉ ትኖራለክ። እና እንደዛ ነው ባህሪያቸው እንኳንም ትምህርት ወሰድክበት። እሺ እንኳንም ትምህርት ወሰድክበት። ጥሩ ትምህርት ነው። ይሄማ ሼር ሼር መደረግ አለበት። እውነቴን ነው የምላችሁ። ድዊት ዋናው ሪከርድ አርጋችሁ ያንን ቪዲዮ ማለት ነው በደንብ ሼር አድርጉት። እንዲህ ለሰራተኝነት አግባኝ ብላ ለአግባሽ ብሏት፣ እሺ ብላ ከዛ ለአባቴ ለቤተሰብ እናገራለሁ። እሺ እስከምትናገር ይጠብቅሻለሁ አለ ደግሞ እሱ ምስኪን። አይ በአንድ ስልክ ጥሪ እንደሚሰማ እኮ ጠፍቶት እኮ ነው። አህሙ ያው አረበኛ ማሻላ። ግን ይሄን ያክል መቻሉ ራሱ ማሻላ ነው። ግን በአንድ ስልክ በአንድ ቀን እንደሚዳረስ ጠፋው እና ጠብቅሻለሁ፣ ለሁሉም ስክም ትናገራለ። ኦኬ፣ ከዛ በኋላ ምግብ ትሰራለ፣ ታጸዳለ። ይሄ ካልሆነ ግን አልፈልግም፣ ጭራሽ አንሰብስክ አሁን ፎሎ ነው ማረጋለችው ማለት ነው። ጉድ ጉድ ምን እንደ ጉድ ነው፣ እንደ ጉድ ነው። እንኳንም እንኳንም አያችሁልን እና ለማንኛውም ወዳችኋለሁ በጣም ብዙ ወሬ አበዛ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው። ሰብስክራይብ አድርጉኝ። አራ ፕሊዝ ሰብስክራይብ አድርጉኝ።